አይ ከአህመድም ሆነ ከማንም በላይ ማቀው ነገር የለኝም። እኔ እስከማቀው ድረስ ተወላጁ በጣም ጥቂት ማክሰብ ነው። ለሰማነው ግሩም መዝሙር የእግዚአብሔር ስም የተባረከ ይሁን። ማቴዎስ ምዕራፍ 13 እናነባለን። ማቴዎስ ምዕራፍ 13 ቁጥር 45 እና 46 ማቴዎስ ምዕራፍ 13 ቁጥር 45 ና 46። ደግሞም መንግሥተ ሰማያት መልካምን እንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት እንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። እንጸልይ። እጅግ አድርገህ ምትወደን እግዚአብሔር አምላካችን በዚህ ሰዓት ካንተ የመጣውን መልእክት ለመቀበል ለመስማት ሁላችንም ተሰብስበናልና መንፈስ ቅዱስ አስተማሪያችን መሪያችን እንዲሆን ወደ ሰማይ ሐሳብ ሐሳባችን እንዲወስድ መንገዳችን ከመንገድህ ሐሳባችን ከሐሳብ ጋር የተስማማ እንዲሆን እንጸልያለን። በዚህ ሰዓትም እኔ የምናገረው እንዳይኖር ያንተን ሐሳብ ብቻ እንድናገር ብርታትና ኃይል እንድሰጠኝ ጸልያለሁ። የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ የዛሬው መልእክት ከባለፈው የሚቀጥል መልእክት ነው። ዋጋው እጅግ የበዛ ዕንቍ የሚለውን የዛሬ አንድ አምስት ሳምንት አራት ሳምንት አካባቢ ተወያይተን ነበር። ያልነበራችሁ ሰዎች ስላላችሁ እሱን ቶሎ ደግምና ወደሚቀጥለው ሀሳብ እንሄዳለን። ነገር ስለመድገም ሲነሳ ምን ሆነ ይባላል። አንድ ጊዜ ባል የሆነ ነገር ያገኝና እያነበበ ለሚስቱ ይነግራታል። ና በቀን ውስጥ ሴቶች ሺህ ቃላት ይናገራሉ፣ ወንዶች አንድ ሺ ቃላት ይናገራሉ። ይሄን ታውቂያለሽ አላት። እና ሚስትየውም አውቃለሁ አለች። እንዴ እንዴት ታውቂያለሽ ስላት እኛ ሴቶች ጭንቅላታቸው በትክክል ለማያስብ ብዙ ወንዶች አንድን ነገር ደግመን መንገር ስላለብን ነው ብዙ ቃላት የምናወጣው አለችው ስትለው ባልዮው መለሰና፣ ምን ማለት ፈልገሽ ነው አላት። ይኸው አሁንም ልታስደግመኝ ነው። እና እንደዛ እንደማትሉኝ እርግጠኛ ነኝ። ዋጋ የበዛ እንቁ የሚለው እንቁ በተፈጥሮ የሚገኝ ማዕድን ነው። ከአፈር የሚገኝ አይደለም። ይሄ ከባህር አሳ ወይም ከባህር እንስሳ የሚገኝ ነው። ኦይስተር ይባላል። እንግዲህ በአማርኛ ስሙን አናውቅም። እነዚህ ሁለቱ ሼሎች ተጋጥመው ነው ያሉት እና አንድ የኦይስተር ኦይስተር ልክ በዚህ በሽፋኑ መካከል ባዕድ ነገር ሲገባ እና ሰውነቱ ሲነካው ይቆጣል። በተቆጣ ቁጥር የሚያመነጫው ኬሚካል አለ። የዛ ኬሚካል እየተጠራቀመ እየተጠራቀመ እየተጠራቀመ ሄዶ በዓመታት ውስጥ የሚከማች የጭንቀትና የስቃይ የመከራ ውጤት ነው እኛ እንቁ ብለን በብዙ ዋጋ የምንገዛው እና የምንዝናናበት ወይም በጌጥነት ብንጠቀመው አንድ እንስሳ ግን መከራውን አይቶ ያገኘው ከዚህ ውስጥ የሚገኝ ነው። ያው ሰዎች ይበሉታል። በመጽሐፍ ቅዱስ አይበላም እንደምናውቀው እና እንዳትበሉ። አንዳንድ የሚገርሙ ሁኔታዎች ስለ እንቁ ለመግለጽ ያህል፣ ያው ቅድም እንዳልኩት ከባህር ነው የሚገኘው። ብዙ ማዕድናት ከመሬት ነው የሚገኙት አይደል? ወርቅ፣ አልማዝ ምናምን ብል ይሄኛው ግን ከባህር ነው የሚገኘው እና ሕያው የሆነ ፍጡር ነው የሚያመነጨው የሚሰጠው፣ እንቁን እንጂ ከመሬት ውስጥ ብስባሽ ምናምን ነገር የሱ በዓመታት መጠራቀም ውጤት አይደለም እና ያንም ከሌሎቹ የከበሩ ማዕድናት ለየት ያደረገዋል። ሌላው ምንድነው? እንደዚህ ገበር እየሰራ ነው አንድ እንቁ። እንቁ የሚሰራው ሌየር አለው። በተቆጣ ቁጥር ሌየር ይሰራል። እና ያ የዛ ጥርቅም ነው። እና አይሰበርም። የሚከፋፈል አይደለም። ሰብሮ ለሰው ማካፈል ምናምን አይቻልም። አንድ ነው። ሌላው ያው አንድ የተፈጥሮ እንቁ ይባላል። ሰዎች ደሞ ገበሬዎች የሚያመርቱት አለ። ኦይስተር ይሰበስቡና እንቁ ያመርታሉ እና ከእሱኛ ልግን በተፈጥሮ የሚገኘው ባህር ውስጥ የሚገኘው ነው። ከአስር ሺህ ኦይስተር ውስጥ ነው አንድ ውስጥ የሚገኘው ምክንያቱም ሁሉም አያመርትም ያንን። እና ለዚህ ነው ዋጋውን በጣም ውድ የሚሆነው ሲፈል ሲገኝ የሚሆነው ለዛ ነው። በአብዛኛው የሚገኘው በደቡብ ባህር በሚባለው አውስትራሊያ አካባቢ ነው በአመት የሚመረተው የሚመረተው። አልማዝ እና እንቁ ብዙ ጊዜ ስናነጻጽር አልማዝ አንዳንድ ጊዜ ውድ ይመስለናል አይደል? እና ወንድማችን ጋሻ እንኳን ደህና መጣ፣ ከእነ ቤተሰብ። አልማዝ አሁን ውድ እና በጣም ከሁሉም ነገር የሚበልጥ አድርገን እንወስደዋለን፣ ግን በምርት ደረጃ ስናየው እንግዲህ በመቶ እጥፍ ያህል ልዩነት አላቸው የአልማዝ እና የእንቁ ምርቶች ማለት ነው። ብዙዎቹ የእንቁ በኋላም አነሳውለው የሚያወጡ ሰዎች ባህር ውስጥ ጠልቀው ገብተው ነው የሚያመጡት። እና ብዙዎቹ በሻርክ የመበላት ድሮ በተለይ አሁን ያው መከላከያ ያደርጋሉ። ግን የድሮዎቹ በሻርክ የመበላት እድል ነበራቸው። ብዙዎቹ በዛ ህይወታቸውን አሳልፈው ይሰጡ ነበር። እንግዲህ እንቁ ከተሰራ ጀምሮ እስኪገኝ ድረስ ብዙ መስዋዕትነትን የሚያስከፍል እንደሆነ የምናይበት ነው። አንድ እንቁ ከአንድ እስከ ስድስት አመት በባህር የሚገኘው ከአንድ እስከ ስድስት አመት ጊዜ ውስጥ የሚመረት ነው። አንዳንዶቹ ያው እስከ ሀያ አመትም ይፈጃል ይላሉ። ብዙ በቆየ ቁጥር ያው እንትኑ ኦይስተሩ ሪሊዝ የሚያደርገው የሚያመነጨው ነገር እየጨመረ ስለሚሄድ የእንቁ ትልቅነት የዛን ያክል እየጨመረ ይሄዳል የሚል አመለካከት አለ። ጌታ ኢየሱስ ይህን ምሳሌ ሲሰጥ የተናገራቸው ቁልፍ ቃላቶች አሉ። ከነዛ ቃላት መካከል አንድ ሰው ምንን ይፈልግ ነበር ይላል። መልካም እንቁን ይፈልግ ነበር ይላል። ይሄ በጣም ቁልፍ የሆነ ሀሳብ ነው። ሌላው ፈላጊ ነበር፣ የሚሻ ሰው ነበር። ይፈልጋል ዝም ብሎ ቁጭ ያላለው፣ በየጊዜው በየቦታው እየሄደ ነው እየፈለገ ያለው እና ያቃታል። አንድ እንቁ ነው የሚፈልገው፣ ያችን ለማግኘት ጥረት የሚያደርግ ነጋዴ ነበረ። እና ዝም ብሎ የተቀመጠና አንድ ቀን አገኘዋለሁ ብሎ ተስፋ ያደረገ ሰው አልነበረም። እንቋ አንድ ነች። ሌላ እንቁ የለ። ሁለት ሶስት አይነት አልነበረም። ይፈልግ ይፈልገ የነበረው አንዲት እንቁ ነው። እሷኑ ነው ሲፈልግ የነበረው። ሲፈልጋት አገኛት። ሲያገኛት ምን አደረገ? ያለውን ሁሉ ሸጠ ሄደና አላወላወለም። እንደገና ላስብ፣ ላይሆን ይችላል ሊሆን ይችላል የሚል ግምቶች ሁሉ አልወሰደም። ያደረገው ምንድነው? በቀጥታ ሄደ፣ ያለውን በሙሉ ሸጠ፣ ከዛ ገዛት። ሌላው እዚህ ላይ የምናየው ነገር ምንድነው? ጌታ ኢየሱስ ለዛ ለባለሀብት ሰውዬ ሲነግረው ምን ላድርግ የዘላለምን ሕይወት ልወርስ ምን ማድረግ ይገባኛል ብሎ ሲጠይቅ ምን አለው? ያለውን ሁሉ ሸጠ፣ ተከተለኝ ሲለው ጨነቀው አይደል ከሱ በተጻራሪ ይሄኛው ሰውዬ ያለውን ሁሉ ሸጦ ነው ያችን እንቁ የገዛው፣ እና እንዲህ አይነት መስዋዕትነትን የከፈለ ሰው እንደሆነ እናያለን። እና መጨረሻው እና ዋናው ሐሳብ ደግሞ ሌላ እንቁ ለመሻት አልሄደም። ያችን አንድ እንቁ አገኘ፣ ገዛ፣ አከተመ። እና ይሄ እንግዲህ ብዙ የሚሰጥ ትምህርቶች እንዳሉ እንረዳለን። አሁን ወደ ዛሬው ሐሳብ ስንሄድ ባለፈው ስንነጋገር አንድ ያነበብኩት ጥቅስ ነበር ከትንቢት መንፈስ። እሱ እንደግም ያነባለው። የእንቁ ሐሳብ ሁለት ትርጉሞች የያዘ ነው የሚል ነበር። እንደዚህ ይላል፤ መልካምን እንቁ በሚሻ ነጋዴ የተጠቀሰው ምሳሌ መንግስተ ሰማያን የሚፈልግን ሰው ብቻ ሳይሆን የጠፋውን ርስት የሚፈልገውን ክርስቶስንም በማመላከት ድርብ ትርጉም አለው ይላል። እና እንግዲህ የመጀመሪያው ትርጉም ያው በጣም ዋጋው ይሄ ነው ተብሎ የማይተመነው ጌታችን ኢየሱስ ክርስቶስ እንደሆነ በዚህ ላይ ተመልክተናል። ስለሱ ሲናገር ምን ይላል? ክርስቶስ ራሱ ዋጋው እጅግ የበዛ እንቁ ነው። በርሱ የአብ ክብር እንዲሁም የስላሴ ሙላት አለ። እርሱ የአብ ክብር ድምቀትና የምሳሌነቱም ነጸብራቅ ነው። እንደ ነጭ እንቁ የሆነው የክርስቶስ ጽድቅ ምንም አይነት ነቁጥ ወይም እንከን የለውም። ታላቅና እጅግ ውድ የሆነውን የእግዚአብሔርን ስጦታ የማንኛውም ሰው ስራ ሊያሻሽለው አይችልም። እንከን የለሽ ነው። አዳኛችን እጅግ ውድ እንቁ በመሆኑ ከእርሱ ጋር በንጽጽር ሊቀርብ የሚችል አንዳችም ነገር ከቶ የለም ይላል። እና እንግዲህ በመጀመሪያ ደረጃ ይሄ ዋጋው እጅግ የበዛ እንቁ የሚያመለክተው ከሰማይ የመጣውን በዋጋ የማይተመነውን የክርስቶስን ሕይወት እንደሆነ እንመለከታለን። ወደ ዛሬው ሐሳብ ስንሄድ ሁለተኛው ሐሳብ ደግሞ እኛን እንቁዎች ምክንያቱም ይሄን እንግዲህ አሁን እያየን እንሄዳለን። ዋጋ ተከፍሎብናል አይደል? ስለዚህ ዋጋው ደግሞ የተከፈለው በማን ነው? በክርስቶስ። የክርስቶስ ዋጋ ምን አይነት ነው? እጅግ ምንም በማይተመን ዋጋ ነው። ስለዚህ በሱ ዋጋው የማይተመን ህይወት ምክንያት እኛ በጣም ዋጋችን ጨመረ እና የኛም ማንነት ዋጋችን በገንዘብ የማይተመን ወይም በምንም የማይተመን እንድንሆን አድርጎናል። እጅግ የከበረ እንቁ ልንባል ችለናል። ለምሳሌ ብጠይቃችሁ የሰው ልጅ ዋጋው ስንት ነው? ብላችሁ ምን አይነት መልስ እንደምትመልሱልኝ አላውቅም። ሰዎች የሰውን አካል ወስደን ይሄ ውስጡ ያለውን ያው ሰው ካፈር ነው የተሰራው እና ያው ማዕድናቱን አውጥተን ብንመረምረው ይላሉ አይ ቲንክ ሶስት ዶላር አካባቢ ነው መሰለኝ። አሮን ረስቼዋለሁ። ብቻ ደሳለ ምንም ዋጋ የለውም። የሰው ልጅ አጤትም ኩመትም ባይሆንም እንኳን የሰው ልጅ ዋጋ በጣም በእኛ ሲታይ ማለት ነው። ግን እነዚህ ሰዎች ተመልክቷቸው የነዚህ ሰዎች ዋጋ ስንት ይመስላችኋል? ሰላሳ ሦስት ሰዎች ናቸው። ምናልባት ልታውቋቸው ትችላላችሁ። እነዚህ ሰዎች ቺሊ የዛሬ ዘጠኝ ዓመት አካባቢ ማዕድን ቆፋሪዎች ናቸው። የ የወርቅና የኮፐር መዳብ ቆፋሪዎች ናቸው፣ እና አንድ ቀን ሲቆፍሩ ወደታች እየወረዱ እያለ ድንገት ቋጥኝ መተላለፊያውን ዘጋባቸው እና በመዘጋቱ ምክንያት መውጣት አልቻልም። ስለዚህ እዛው ውስጥ ታሰብ። ሰላሳ ሦስት ማዕድን ቆፋሪዎች ለሶስት ቀን ብቻ የሚበቃ ምግብ ነው የነበራቸው እና ቋጥኙ ደግሞ ሰባት መቶ ቶን የሚመዝን ትልቅ ቋጥኝ ነው እና መተላለፊያው አንድ ነች፣ ተዘጋች። ምንም መውጣት አይችሉም ነበር። እነሱን ለማውጣት መንግስት፣ የቺሊ መንግስትም ሌሎችም ብዙ ተባበሩ። 69 ቀን ፈጃ በህይወት ለመኖራቸውም እርግጠኛ ያልነበሩ። እና ያው በግምት የወጣው ወጪ ሲገመት ከሦስት መቶ እስከ 600 ሺህ ዶላር ለአንዱ ሰው ወጥቷል ይባላል። በእርግጥ ግን ሰው ያን ያህል የሚያወጣው ስናስበው አንድ ሰው አንዳንዶቹ አንዳንድ ሚሊዮን ያህል ወጥቶባቸዋል ይላሉ። እንግዲህ አናውቅም ምን ያህል እንደወጣባቸው፣ ግን የሰው ልጅ ዋጋው በእርግጥ 600 ሺህ ዶላር ይመዘናል ይገመታል። የከበረ እንቁ ነው ይለናል መጽሐፍ ቅዱስ ሲናገር። የእኛን ዋጋ እንጠይቃችሁስ እንጠይቃችሁስ፣ ምን አይነት ሀሳብ እያንዳንዳችን ይኖራችኋል? እዚህ ያለን ዋጋችን ምን አይነት ነው የሚለውን ከትንቢት መንፈስ የተወሰደው ሐሳብ ሲናገር ምን ይላል? ክርስቶስ ከሰማይ የተላከው ነጋዴ በጠፋው የሰው ዘር ውስጥ የከበረውን ዕንቁ አይቶ ነበር። በኃጢያት በረከሰውና በፈራረሰው የሰው ልጅ ውስጥ ያን መለከተ በኃጢያት ካልወደቁት ይልቅ ከሰይጣን ጋር በሚደረገው ጦርነት የውጊያ አውድማ የሆኑትንና በፍቅር ኃይል ነፃ የወጡትን የሰው ልጆችን እኛን ለመድኃኒዓለም እጅግ የከበሩ ናቸው። እግዚአብሔር የሰውን ዘር እንደ ቆሻሻና ዋጋ ቢስ ሳይሆን በክርስቶስ ውስጥ ሊያድሩ በሚችለው ፍቅሩ አሻግሮ ነው ያየው። በመሆኑም ያንን በመግዛት የዩኒቨርስን ሀብት ሁሉ ሰብስቦ አቀረበ። በማን ላይ? በክርስቶስ ላይ አድርጎ፣ በአለም ላይ በዚህ ዓለም ሳይሆን በፍጥረት ዓለም በሚባል በዩኒቨርስ ላይ ሁሉ ያለውን ሀብት በክርስቶስ ላይ አድርጎ ላከ። ኢየሱስም ያንን ፈልጎ በማግኘቱ የክብሩ አክሊል ላደረገው እኛን ማለት ነው። ምንም በገንዘብ ሦስት ዶላር አራት ዶላር የምንመዘነውን መዘናውን ማለት ነው እንግዲህ። ዘካሪያ ስላለው ጥቅስ በጣም ገላጭ ነው። በዚያን ከተቸው እግዚአብሔር እንደ ህዝቡ መንጋ ያረጋቸው ለአክሊል እንደሚሆኑ እንደከበሩ ድንጋዮች በምድሩ ላይ ያብለጨልጫሉ ይላል። ይሄንን ሚስጥር መላእክት ማወቅ ይፈልጋሉ። የሰው ልጅ እንዴት ኔዳ ነው ሰው ልጅ እንዴት ነው ይሄንን ሚስጥር አውቆ ወደ ደህንነት የመጣው የሚለው ለማወቅ ይፈልጋሉ። ምክንያቱም ለዘላለም ለእግዚአብሔር የምናብለጨልጭ ሆነን የምንኖር ስለሆነ ነው። የሚልክያሱ ጥቅስ በአማርኛ ጥሩ አልተገለጸም። በእንግሊዝኛው ግን እንቁ ነው፣ በቅንፍ ያስገባው ለዛ ነው፣ እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ጁልስ ይሆናሉ ለሚለው። ስለዚህ እኛ የእግዚአብሔር እንቁ ነን፣ እኛ እያንዳንዳችን ማለት ነው። እኛ ስንል ግን እኛ እዚህ ያለነው ብቻ አይደለም፣ የሰው ልጅ በሙሉ ነው። አንዳንድ ጊዜ ክርስትና ውስጥ እንደዚህ አይነት ልዩነቶችን እንፈጥራለንና ክርስቲያን የሆነ ያልሆነ፣ አለማዊ የሆኑ ምናምን እያልን ምንፈጥራቸው ነገሮች አሉ። የሰው ልጅ ሲባል ግን እያንዳንዱ የሰው ልጅ የእግዚአብሔር ባህሪ ወይም የእግዚአብሔር ምስል ማህተም ተመትቶበታል የሚል ሀሳብ አለ እና ያንን እያንዳንዱ ሰው እንዴት ነው የምንመለከተው? አሁን በአገራችን የምናየው ብዙ ይሄ የጎሳ የዘር ምናምን ነገር አለ አይደል? አንዳንድ ጊዜ እኛም በዛ ውስጥ እንገባበታለን ሳናስበውና፣ ቤተክርስቲያን ያው በውጭ ያለው ነባራዊ ሁኔታ መገለጫ ነች። ከሌላ ቦታ አንመጣም ከሰማይ ክንፍ ይዘን አንወርድም፣ ከዚሁ ነው የምንመጣው እና ሐሳባችንንም አንዳንዴ እንዲሰርቀው የምናደርግበት ሁኔታ አለ። ግን ለምናየው የሰው ልጅ ለእያንዳንዱ ከኛ ጋር ላለም ይሁን ለሌለም፣ ከኛ ግን ለሚመስልም ይሁን ለማይመስል፣ ለማንኛውም የሰው ልጅ የምንሰጠው ዋጋ ምን ያህል ነው የሚለውን እንድንጠይቅ ያደርገናል። ምክንያቱም እያንዳንዱ ሰው በክርስቶስ ክቡር ደም የተገዛ ነው። ያም ደግሞ ክቡር ደም የ ዋጋው የማይተመን ዕንቁ ያህል ነው። ከሱ በተጨማሪ ደግሞ ምንድ ነው። ዋጋው እንዳይተመን ያደረገው የጭንቀቱ እና የመከራው የስቃዩ ውጤት እንዴት እንደሆነ እንድንረዳ ያስፈልጋል። ዕንቁ ፈላጊዎች በድሮ ጊዜ የነበሩት ምንድነው የሚያደርጉት? በተለይ አሁን ያሉት ያው ኦክስጂን ምናምን ይዘው ይገባሉ ብዙ ብዙ ነገር እንትን ይላል። የድሮዎቹ ግን እንደዚህ አይነት ቴክኖሎጂ ስላልነበረ በጣም ይገርማል። አንዳንዶቹ ጃፓን አካባቢ ያሉትን ዝም ብዬ ለማየት ሞክሬ ነበር። የድሮዎቹ እና ሴቶቹ ጥጥ መያዣ የማያደርጉ እርቃናቸውን ነው የሚገቡት። ምክንያቱም ልብስ ለብሶ መግባት አይችሉም። ብዙ ኮተት ይዞ መግባት አይችሉም። ስለዚህ ወንዶቹም ያው ያወልቃሉ። ይሄን በሙሉ ራሷቸውን ነው በሙሉ እርቃናቸው የሚያደርጉት። ትንሽ የነገር እዚች ላይ ያደርጋሉ። አየር ይስባል። በጣም ብዙ አየር ያው ልምምድ ያላቸው ናቸው በዚህ ጉዳይ ላይ ከዛ ኋላ ወደ ባህሩ ጠልቆ ይገባል እና በፍጥነት ነው መሄድ ያለበት። እና መጀመሪያ የባህሩን ያው ውሃው ጥሩን አይደለም፣ መጀመሪያ ላይ ያለው ከዛ እየዘቀጠ ሲሄድ ግን እየጨለመና በጣም ቆሻሻ እየሆነ ይሄዳል። ይሄ ኦይስተር ደግሞ ያለው በባህሩ ወለል ላይ ነው እና በባህሩ ወለል ጋር መድረስ አለበት ያ ጠላቂ ዋናተኛ። ስለዚህ አየሩ ሳያልቅ ያንን እንደ ጨክኖ እንደያዘ ወደዛ መድረስ መቻል አለበት እና በፍጥነት ገብቶ እዛ ውስጥ እንግዲህ ሻርክ አለ፣ ሻርክ ሊበላው ይችላል፣ ጥቃት ሊደርስበት ይችላል። አንዳንዶቹ ጩቤ ይዘው ይገባሉ፣ እና በዛ ፍጥነት ውስጥ የሚፈልገውን ኦይስተር አግኝቶ ያችን ዛን እንቁ ይዞ መውጣት አለበት፣ አየሩን ሳይጨርስ ማለት ነው። እና ልክ ሲወጣ በሚ በጣም በጭንቀት ነው እዛ ውስጥ የሚቆየው ምክንያቱም ትንሽ ነው አየር። እየተነፈሰ የሚወጣ አይነት የሚለው አገላለጽ እንኳን አይገልጸውም። አየር ስቦም እንኳን አይበቃው እና ራሳቸውን ሁሉ ፌንት የሚያደርጉበት ሁኔታ እንዳለ ታሪካቸው ይናገራል። ይሄ እንግዲህ የሚያሳየው ምንድነው? ያው በዚህ የእንቁ ታሪክ ውስጥ ብዙ መከራና ጭንቀት እኛም ሊደርስብን ይችላል። ሌሎችን በማዳን ሕይወት ውስጥ ስንገባ ማለት ነው። ጌታ ኢየሱስ ግን እኛን በማዳን ሕይወት ውስጥ ብዙ መስዋዕትነት እንዴት እንደከፈለ የመስዋዕትነቱ ብዛት ብቻ ሳይሆን የጭንቀቱ መጠን ምን ያክል እንደሆነ እንድንረዳ የሚያደርገን ሐሳብ አለበት። አንድ ጊዜ ምን ሆነ ይባላል በህንድ ሀገር አንድ አሜሪካ ሚስዮናዊ ለሚስዮን ስራ ይሄዳል እና እዛ ሄዶ ወንጌልን ሲያስተምር አንድ ህንድ ወዳጅ ያገኛል እና ያ ህንዳዊ ወዳጁ ስለ ክርስትነት ሲናግረው ሂንዱ ነው እንዶች ያው በአብዛኛው በሃይማኖታቸው ብዙ የስራ ነገር ነው የሚወዱት አይደል፣ ጽድቅ በሥራ ነው። ያው ክርስትና ብቻ ነው ጽድቅ በሃይማኖት በነጻ የሚለው እንጂ ሌሎች ብዙ ሃይማኖቶች በስራ እንትን ያምናሉ። እና ደህንነትን ተቀበል ብሎ ሲያስተምረው ያ ህንድ ምን ይለዋል? የናንተ ሃይማኖት በጣም ቀላል ነው። እኔ እንዲህ አይነት ሃይማኖት አልፈልግም። በነጻ በጣም የደካሞች እንትን እኔ መስራት አለብኝ። አንድ ነገር ለማግኘት መልፋት አለብኝ። ስለዚህ ይህን በነፃ ልቀበልም ይለዋል። ነው ሊሆን አይችልም፣ በነፃ የምትቀበለው ስጦታ ነው የተሰጠ። በገንዘብ መግዛት አትችልም፣ ሰርተ ማግኘት አትችልም ብሎ ብዙ ጊዜ ቢያስረዳው ወንጌልን ሊያሳምነው አልቻለም። መጨረሻ ላይ ይሄ ሰውዬ እያረጀ ሲ ህንዱ አንድ ቀን ይመጣና ለአሜሪካዊ ወዳጁ ምን ይለዋል፣ ለሚስዮናዊ አንድ የምነግርህ ጉዳይ አለ። ራቅ ወዳለ ቦታ መሄዴ ነው። ለሃይማኖት ጉዳይ ይሄ የሃይማኖት ጉዞ አለ አይደለ የምነና ጉዞ የሚባለው እና በጉልበቴ ነው መሄደዋል አለበት አለበት ከተማ በጣም ረጅም ርቀት ማይል ለጽድቅ ማለት ነው እንግዲህ በጉልበቴ ሄዳለሁ፣ እና ይሄን ማደርገው ያው ለመዳን ለመጽደቅ ነውና ከመሄዴ በፊት ግን ያው ስልሰናበትን የመጣውት ይለዋል አይ ማድረግ እኮ የለብህም ይሄንን። አንደኛ አርጅተሃል፣ ጉልበት ራሱ ይሰባበራል፣ አትችልም ሲለው እንዳንተ ደካማ ሃይማኖት አይደለም ያለኝ እኔ ሰርቼ ነው የማገኘው እምነቴን ይለዋል። አይ እንግዲህ እንደሱ ከሆነ እንግዲህ ምንም ማድረግ አልችልም ይልና እንዲሄድ ይፈቅድለታል። መጨረሻ ላይ ይሄ ህንድ ይመጣና ምን ይላል፣ አንድ ትንሽ የሳጥን ይዞ ከመሄድ በፊት ግን አንድ ነገር ልነግርህ እፈልጋለሁ ይላል እና ይሄን ሲናገረው ታሪኩ ላይ እንደሚለው እምባው እያቀረረ ለቅሶ እየጀመረ ነበር። እና እስካሁን ድረስ እንዳልነገርኩም ግን አንድ ልጅ ነበረኝ። በጣም ጎበዝ የእንቁ ጠላቂ ዋናተኛ ነበር። ማንም እሱን የሚደርስበት ሰው አልነበረም። በህይወት ዘመኑ በሙሉ እሱ የሚያገኛቸው እንቁዎች ከማንም ጋር የሚወዳደሩ አልነበሩም። አንድ ቀን ግን እንቁ ለማውጣት ጠልቆ ወደ ባህሩ ሲገባ የሚፈለገውን እንቁ አገኘ። በጣም ውድ የሆነ ትልቅ እንቁ አገኘ። አየር አለቀበት ወደ ላይ ሲወጣ ሞተ። እቺን እንቁ እስከ ዛሬ ድረስ አስቀምጫታለሁ እዚህ ሳጥን ውስጥ። አሁን ያው ላልመለስ ስለምችል ለአንተ ልስት ወዳጄ፣ ስለሆንክ ላንተ ማስታወሻ ልስትና በዚሁን በዚሁ እንለያያለን አለው። እኔ አሜሪካዊው ሚስዮናዊ ምናለው አይ፣ ይሄንማ አልቀበልም አለ። እኔ መግዛት እፈልጋለሁ 10000 ዶላር እሰጥሃለሁ። በአስር ሺህ ዶላር ትሸጥልኛለህ አለ። ትቀልዳለህ እንዴ? ይሄ እኮ የልጄ ህይወት ነው አለ። አይ፣ እንግዲህ ካልክ ጨምር፣ ካልከ ይጨምራለሁ፣ 15000 ልስጥህ አለ። ህንዱ ተናደደ። በዛ ሰዓት ላይ ይሄ እኮ ማውራል ያለውት የልጄ ህይወት ደም ማንነት የያዘ እንቁ ነው። ይሄንን የዓለም ሀብት በሙሉ ቢሰበሰብ ሊገዛው አይችልም አንተ እኮ የአንተን ነ 15 እና 20 ሺህ ዶላር እምቢ ብያ አይደለም። የማንም ሰው ሀብት ተሰብስቦ ይሄን ሊገዛው አይችልም ስለዚህ ይሄም የሚደረገው አለው ይሄ በስጦታ ነው የሚሰጠው እንጂ በገንዘብ አይገዛም ማለት ያው የዛን ጊዜ እንግዲህ ያው ትገምታላችሁ አሜሪካዊው እድል አገኛ ያው የጌታ ኢየሱስም ስጦታ እንደዚህ ነው ለመግዛት መሞከር ማሰብም የለብም መቀበል ብቻ ነው ያለብና ይሄን ስጦታ በመቀበል ነው የራስ ማድረግ የምትችለው የሚለው አነጋገር ይሄንን ህንድ እንዲያምን አደረገው እና በዚህ ምክንያት አይ ቲንክ የመጨረሻው በዚህ ምክንያት ክርስትናን ተቀበለ ይላል። ስለዚህ ወደ ሀሳቡ እንግዲህ መጠቀለያ ስንደርስ ክርስቶስ ለኛ የሰጠን ታላቅ ስጦታ በገንዘብ የሚተመን አይደለም። የዓለም ሀብት ቢሰበሰብ አሉ የሚባለው ማለት ነው፣ እንግዲህ ዓለማችን ላይ ቢጨመቅና በትንሽ እንኳን ይደረግና ነው ኮንትሪቢዩት ያድርግ፣ መዋጮ ያድርግ እንኳን ቢባል ለውድድር አይበቃም። በስጦታ የሚሰጥ ነው። ለዚህ ነው የሰው ልጅ ስጦታን ለመቀበል ከክርስቶስ ከእግዚአብሔር ወይም ከሌላ የሚከብደው። እና አንዳንድ ጊዜ ባለፈውም አንስቼው ነበር መሰለኝ እኛም ሲሰጠን ውለታ፣ ብድር ከፋ ያድርገኝ እንላለን፣ ማድረግ እንፈልጋለን። ነገር ግን ደህንነትን በማድረግ ወይም በመግዛትም ይሁን ወይም መልካም ነገሮችን በማድረግም የምናገኘው እንዳልሆነ ነው መጽሐፍ ቅዱስ። እንግዲህ ጥቅሱ እንደሚለው መንግስተ ሰማያት አንድን እንቁ የሚፈልግ ነጋዴ ትመስላለች። ባገኛት ጊዜ ያለውን ሁሉ ሸጦ ገዛት አረፈ። ያ እንቁ ጌታችን ኢየሱስ ክርስቶስ ነው፣ ዋጋው በምንም የማይተመነው። ያ እንቁ እኛ ነን እያንዳንዳችን እንቁ የሰው ልጅ ነው። ያንን እንቁ እንዴት አድርገን ነው የምንቀበለው? የተቀበል ነው ዋጋው እንዴት ነው የመዘን? ነው አሁን እኛ አሁን ክርስቶስ እናምናለን እንላለን፣ ግን የእምነታችን ኃይል ወይም የእምነታችን መሰረታዊ አስተሳሰብ እንዴት ነው? እርግጠኛ እንደዚህ አይነት ዋጋው እጅግ የበዛ እንቁ እንደሆነ ገምተናል። በጭንቀት እንደተወለድን ልክ ያ ኦይስተር በተጨነቀ ቁጥር እንዳመነጨው እንቁ እንደዛ አድርገው ክርስቶስ እንደዛ ነው የፈጠረን እንደገና የወለደን ብለን ነው የምናስበው። ለሌሎችስ ወንድሞችና እህቶቻችን እንደዚ አይነት ነገርን ነው ወይ የምናስብላቸው? በክርስቶስ ደም የተዋጁ የተገዙ መሆናቸውን እናስባለን ነው የሚለውን እንድንመለከት ያስፈልጋል። አንድ የትንቢት መንፈስ ሐሳብ ምን ይላል፣ የክብር ንጉስ ሰብአዊ ፍጥሩን ለማዳን ራሱን መውረድ እስከሚፈለግበት ታች ድረስ አወረደ ይላል። ይሄ እንግዲህ የ በእንግሊዝኛው አገላለጽ ገላለስ ባትምለስ ፒት የሚባለው አይነት ነገር ከዛ በታች መውረድ ቢፈለግ ክርስቶስ ይወርድ ነበር ለኛ ሲል ማለት ነው። ስለዚህ ይሄን ሀሳብ ሁልጊዜ ጊዜ እንድናስብበት ፈልጋለሁ። የዚህም ደግሞ ምሳሌ አነጋገር ዋናው ሀሳብ ይሄ እንደሆነ እንድንገነዘብ ያስፈልጋል። መንግስተ ሰማያት መልካምን እንቁ የሚሻ ነጋዴ ትመስላለች። ዋጋውንም እጅግ የበዛ አንዲት እንቁ ባገኘ ጊዜ ያለውን ሁሉ ሄዶ ያለውን ሁሉ ሸጠና ገዛት። እግዚአብሔር ይመስገን።